ዴቲንግ ፕሮግራም ነበረኝ እና ትልቅ ሆቴል ላይ ጠራችኝ። ኦኬ ብዬ ሄድኩና ቀድማኝ ደርሳ ነበረ። የቱ ጋነሽ ምናምን ስላት ባሩ ጋና ምናም ናለች ብዬ ሌላ ሴት በሕይወት መጣች። ደግ አልፈልጌው ሳይሆን ልደት ፕሮግራም ላይ ተጋብዤ ነው። እኛ የብሩክና ሃይሚ አድናቂዎች ሃይሚን ዳኒ ወሰዳት እያልን ያ ሁሉ ነገር ስንናገር በዚህ በኩል ደግሞ ሌላ ጣጣ። የዳኒ ጓደኛ የሆነው ማንም ያልጠበቀው ዳጊ ኦርተን ከሃይሚ ጋር የተለየ ግንኙነት እንዳለው መረጃዎች እየወጡ ነው፣ እሱም ባንደበቱ እየተናገረ ነው። ስለዚህ ጉዳይ በዝርዝር እጅግ ማንም ያልጠበቀው ነገር በውስጥ መረጃዎቹ ደርሰውኛል። ሃይሚና ዳጊ ኦርተንም በሆነ ቦታ ታይተዋል ሲሉ ዝርዝር መረጃዎቹን አካፍ ተካፍለውናል የእውነት ይህ ነገር እጅግ ያስደነግጣል። ምንድን ነው ሲያስብላል። በማንም ስላልተጠበቀው የሃይሚና የዳጊ ኦርተን ግንኙነት በዝርዝር እናስደምጣችኋለን። ውድ የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። በሃይሚና ብሩክ ጉዳይ ተጨንቃችሁ፣ ፍቅራቸው አንድ ላይ መሆናቸው አሳስቧችሁ፣ ኧረ ታረቁ እያላችሁ ስትጨነቁ የነበራችሁ ቅን የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። ፈጣሪ አምላክ ለሰው እንደተጨነቃችሁ ለእናንተ በምትጨነቁበት ጉዳይ ሁሉ ፈጣሪ አምላክ እረፍት የሚሆንን ነገር ይስጣችሁ። ያሰባችሁትን ነገር ሁሉ ፈጣሪ አምላክ ያሳካላችሁ። ለቻናሌ አዲስ ከሆናችሁ ለእኔም በአክብሮት ሰብስክራይብ አድርጋችሁ ቤተሰቤ እንድትሆኑ የእውነት ከልብ በአክብሮት ዝቅ ብዬ ጠየኩኝ። ሰብስክራይብ በማድረግ ቤተሰቤ ሆኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ እናልፋለን። ከሰሞኑ ከሰሞኑም ለማለት ይከብዳል ለዚህች ላለፉት አንድ ወራት የነበሩት ነገሮች እጅግ አስገራሚ እጅግም አነጋጋሪ ናቸው። ብሩክና ሃይሚ መካከል የተፈጠረው ጉዳይ እንደ ከዚህ በፊቱ በቶሎ የሚያበቃ አልሆነም። በዛ በኩል ሃይሚና ዳኒ፣ በዚህ በኩል ብሩክና ሊንዳ ጉዳዩን እያባባሱ እያባባሱ፣ ብሩክና ሃይሚ እስከ መለያየት ድረስ ደርሰዋል። በጉዳዩ ቤተሰብ ከቡታጅራ መልእክት እያስተላለፈ ይገኛል። የብሩኬ ወንድሞች እረ፣ ይሄ ነገር ምንድን ነው ካልሆነ፣ እኛ አዲስ አበባ ድረስ መጥተን ጉዳዩን እናስማማ፣ ጉዳዩን በእርቅ እንዲያልቅ እናደ ያደርግ ይላሉ። በሌላ በኩል የሃይሚ አባት የሆኑት ጋሽዬ ምንድን ነው በልጆቼ ከሰሞኑ የሆነው ነገር ሲሉ መልእክታቸውን አሰምተዋል። በዚህ በኩል የአብርሽ በዛ በኩል የሃይሚ ጉዳይ እንቅርፍ እንደነሳቸውም ጠቆም አድርገው ተናግረዋል። ታዲያ እንግዲህ ይህ በእንዲህ እንዳለ እዚህ ሁሉ ጣጣ ውስጥ እንዲዳረሱ ያደረጋቸው ዳኒ ሮስት የተባለው ግለሰብ አሁን ከብሩክና ከሃይሚ ጉዳይ ሸሸት ወደ ማለቱ ይመስላል። በቪዲዮም እየተመለከት ነው አይደለም? ይህ ጉዳይ እንዴት ነው ብላችሁ አስባችሁት ደንብ መርምራችሁ ታውቃላችሁ። ዳኒ የሆነ ነገር የሚፈልገውን አሳክቶ ከሃይሚም ከብሩክም እንደራቀ መረጃው በውስጥ እየተነገረኝ ይገኛል። ይሁን እንጂ ባለፉት ሳምንታቶች ውስጥ ብዙዎቻችን በተመለከትነው ቪዲዮ ዳኒ ሀይሚን ሰርፕራይዝ ባደረገበት ቪዲዮ ዳጊ ኦርተን የተባለው የዳኒ ጓደኛ በዛ ፕሮግራም ተገኝቶ የተለያዩ ነገሮችን ሲያደርግ ተመልክተን ነበር። በዛ ቪዲዮ የተመለከትነው ነው ረሙን ሲናገር ረሙን ለመምታት ሲጣጣር አይተን ተመልክተን ነበር። ከዛም በመቀጠል ዳጊ ኦርተን የሚባለው ግለሰብ በተለያዩ ንግግሮች ስለና ሀይሚና ብሩክ ጠቆም እያደረገ እያለፈ ነበር። አልበቃ ብሎት ይፋ በሆነው በራሱ የዩቲዩብ ቻናል ላይ አብሯት ከሚሰራው ከፍቅረኛው ከነበረችው ሜሪ ከምትባለው ግለሰብ ጋር አንድ ቆይታን አድርጓል። በዛም ቆይታ የሆነች ሴት ወደ እኔ ህይወት መታለች፣ እሷን የሚያየኋት በልደት ፕሮግራም ነው፣ እጅግ የተከበረች ደስ የምትልጅ ነች ሲል ለሜሪ ተናግሯል። ይህ ብዙዎችን አስደንግጧል። ዳጊ ኦርተን አሁን ላይ ስመጥቀስ አልፈለገም፣ ግን ጉዳዩ ቀጥታ የሚመለከተው ሀይሚን እንደሆነ ደርሰንበታል። ዳጊ በቅርቡ የሄደው የልደት ፕሮግራም እንዲሁም 200ሺ ሰብስክራይበር ለመግባቷም የደስታ ፕሮግራም ባዘጋጀው በዳኒ ፕሮግራም ላይ ነበር። ታዲያ እንግዲህ በዚህ ፕሮግራም ላይ ሄዶ ያያትን ሴት አሁን ላይ እንደወደደ መረጃው እየተሰማ ይገኛል። በሌላ በኩል ዳጊ ኦርተን እና ሀይሚ የሆነ ንግግርም ሲያረጉ ነበረ። ይህ ነገር ወዴት ሊያመራ ነው? እቺ ልጅ መጫዎች አረጓት። ለምንድን ነው የመጣ የሄደው ሁሉ እቺ ልጅ ላይ የሚጮትባት? ለምንስ ፊት ትሰጣቸዋለች ተብሎ በውስጥ የተለያዩ መረጃዎች ደርሰው? ሀይሚ፣ ሀይሚ እዚህ ሁሉ ጣጣ ውስጥ እንዳትገባ ብሩክ ጋርም እንዳትለያይ ብዙ ለፍልፈን ነበር። ዳኒ አይጠቅምሽም፣ አያዛልቅሽም፣ እባክሽ ሀይሚ ነቃቤ ስንል ተሰምተን ነበር። ምንም የሚሰማን ሰው ስላጣን ግን ሀይሚና ዳኒ የማይሆኑ ጊዜያቶችን አብረው እያሳለፉ ብሩክንም እያበሸቁ ብሩክ ወደማይሆኑ ውሳኔ ሄዶ ከሌላ ሴት ጋር ወደ ሚዲያ እንዲመጣ ሆኗል። ብዙዎችን ያስገረመው ግን ይህ ብቻ አይደለም። አብሯት ሲሰራ ነበር ዳኒ ከጎኗም ሲታይ ነበር። አሁን አሁን ግን ከ ሀይሚ ሸሸት ማለት ጀምሯል። አያችሁ ሰው የዘላቂ ነው ብላችሁ ስታስቡ የሆነም ነገር ጋር ሰው አጣልቷችሁ፣ ይሄ ሰው ይጠቅመኛል ብላችሁ ስታስቡ አውላላ ሜዳ ላይ እንደዚህ ጥሏችሁ ይሄዳል። ዳኒን ተመልከቱት። ከሀይሚ ጎን ነኝ ሀይሚ ስትከፋም ከእሷ ርቅም ሲል የነበረ ልጅ ዛሬ ከብሩ ጋር መለያየቷን ሲሰማ ብቻዋን አውላላ ሜዳ ላይ መቅረቷን ሲሰማ እሱም ሸሽቷታል። እንኳን እሱ አይደለም የልደቷን ትልቁን በዓሏን እንኳን ጥሩ መልእክትን ለመጻፍ ራሱ ደብሮት መልእክትም አላስተላለፈላትም። እሱም አልበቃ ብሎ ለራሱ ጓደኛ ለሆነው በተለያዩ የቲክቶክ ቪዲዮም አብሮት ለሚሰራው ዳጊ ኦርተን ለሚባለው ግለሰብ ይህቺ ልጅ አሳልፎ እንደሰጠም ነው መረጃዎቹ እየደረሱን የሚገኘው። ስልኳን እንዲሁም የተለያዩ አድራሻዋን ሰጥቶ ዳጊ ኦርተን ሃይሚን እንዲያናግርና የተለያዩ ጊዜያቶችን እንዲያሳልፍም እየቀሰቀሰው እንደሆነ መረጃው ደርሶናል። አሁን ላይ ሃይሚ በሆነ ቦታ ከዚህ ግለሰብ ጋር የሆነ ወሬን ስታውራም ተመልክተናታል። በሆነ መጠጥ ቤት ነው በሆነ ምግብ ቤትም ታይታለች ሲሉ መረጃዎቹን እያደረሱን ይገኛል። ከዛም ማለ በዚህም ማለ አንድ መልእክትን ማስተላለፍ እንፈልጋለን። ሀይሚ ከዳኒ ትምህርቱ ሰጂ። ይኸው ዳኒ አንቺ ከፍቅረኛሽ ከብሩ ጋር ስትለያይ ብቻሽን ስትቀሪ፣ አማካሪ ስታጪ ብቻሽን ጥሎ ሄዷል። አሁን ቪዲዮም ላይ ብዙ አንመለከተውም። ከሰሞኑም ልብ ብላችሁ ካወቃችሁ ኦዲየንስ ይህንን ተመልክታችኋል፣ ልብ ብላችኋል ብዬ አስባለሁ። አስቢው። በቀጣይ ዳጊ ኦርተንም ወደ አንቺ ህይወት ያሰበ ብቻሽን ሆነሽ የሚያጽናናሽን መስሎ ሊመጣ ይችላል። የአንቺ አቋም እዚህ ላይ ይወስነዋል ማለት እንፈልጋለን። ለሁሉም ፊትሽን እያሳየሽ ጥሩ ነገርንም እያሳየሽ ለጠላትሽም ለወዳጅሽም ክፍት ካረግሽ ልብሽን አንቺ ነሽ ተጎጂ ማለት እንፈልጋለን። ስለዚህ ሀይሚ እባክሽ የሚቀርቡሽን ሰዎች ጠንቀቅ ብለሽ ቆመሽ ተረጂም ማለት ነው የምንፈልገው። ከዚህ ጋር በተያያዘ የልጅነት ጓደኛሽ፣ አብሮ አደግ ጓደኛሽ ከሀገርሽ ከውታጅራ ድረስ አብራችሁ አዲስ አበባ የመጣችሁ በደስታ አሁን በሀዘንሽም የማይርቀው ብሩኬ ለአንቺ ትልቅ ቦታ ትልቅ ክብር አለው። ለእሱም ቦታ ስጭው፣ ክብር ስጭ ማለትን እንፈልጋለን። ተመልከቱ፣ ብዙ ሁኔታዎች አልፈዋል፣ ብዙ ውጣ ውረዶች አልፈዋል። እስካሁን ግን ከእሷ ያራቀው በሁኔታዎች ሁሉ እየበሸቀም እየተናደደም ያራቃት ብሩኬ ነው። ምን ያህል እውነተኛ ፍቅር እንዳላቸው ተመልከቱ። በልደቷ በደስታዋ ቀን እንኳን ያስቀየመችውን ነገር ረስቶ ልደቷ ሲከበርላት በዛ ፕሮግራም ላይ ተገኝቶ መልካም ልደት ሊላት ፈልጎ ነበር ይሁን እንጂ አሁን ላይም ቢሆን ይቅርታ ሳታደረግለት በልደቷ ፕሮግራም ሰው ሁሉ በተሰበሰበበት ጥላው ስትሄድ ተመልክተናል። ብሩክ በሁኔታው ሁሉ ድጋሚ ያዝኗል። እባክሽ ብሩክን ድጋሚ አታሳዝኝ ሲሉ ብዙዎች መልእክታቸውን አስተላልፈዋል። ይህን ልጅ በየቀኑ ስሜቱን ከጎዳሽ የሚቆርጥለት ወደ ሌላ ቦታ ከሄደ ለአንቺ ከባድ ይሆናል ሲሉም ተሰምተዋል። የብሩክ አፍቃሪነት ብዙዎቻችን ገምግመኗል፣ ብዙዎቻችንም አድንቀኗል። ይኸው እሷን ለማስቀናት ብሎ አዲስ ሴት እንኳን ይዞ መጥቶ ደጋግሞ ከዛች ሴት ጋር የሚያወራው ስለ ሀይሚ ልደት፣ ስለ ሀይሚ ስም ነው። አያችሁ ምን ያህል ፍቅር ውስጡ እንዳለ። እባክሽ ሀይሚ ዳጊ ኦርተንም ዳኒ ሮስትም አይጠቅሙሽም። እንደሚባለውም ጊዜያዊ ነገር አብረውሽ አሳልፈው መሄዳቸው አይቀርም። ላንቺ የሚያዋጣሽ ብሩክ ነው። ስለዚህም ቆም ብለሽ አስቢ፣ የሚወሩት ነገሮች በቀጣይ ከባድ ነገር እንዳያመጡ፣ በተለይ ከዳጊ ኦርተን ጋር ሌላ ነገር ውስጥ እንዳትገቢ። እኛም ከሆዱ መልእክታችንን በማስተላለፍ ስላሉት ነገሮች ቆም ብለሽ አስቢ በማለት መልእክታችንን ማስተላለፍ ወደናል። ጠቅለል ባለ መልኩ እንግዲህ ይዘንላቸው የመጣ ነው ከሰሞኑ እጅግ አዲስ ነው እንዲሁም አጨቃጫቂ ይሆናል ተብሎ ስለተጠበቀው ወሳኝ መረጃዎች ነበሩ። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ሰመኝ ሁላችሁ የነሱንም ሰላም ለምትፈልጉ ሰዎች ኦዲየንሶቻቸውም የእውነት ክብርና ፍቅርን ጤንነትን ተመኘሁኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላሙን ሁሉ ተመኘው። ሰላም።